እንዴት ከረማችሁ? ባለፉት ጥቂት ቀናት ከተለያዩ የማህበረሰብ ክፍሎች ጋር ውይይት እያደረግን ነው። ከነዚያ መካከል ብናወያያቸው ለሀገር ግንባታ ፋይዳ አለው፣ ጥያቄም አላቸው እና ቢደመጡ ከተባለው ሴክተር አንዱ አርት ነው። ባለፉት ምናልባት አንድ ሳምንት ሁለት ሳምንት ገደማ በየደረጃው ውይይት ስታደረጉ ቆይታችኋል። ዛሬ ማጠቃለያ ውይይት ይሆናል። አይ ሆፕ ይሄ ውይይት ተገናኝተን ተለያየን እንደማይሆን ተስፋ አደርጋለሁ። የምትደመጡበት የምታደምጡበት እንደሚሆን ተስፋ አደርጋለሁ። በዚሁ ስፕሪት ያላችሁን ጥያቄ አስተያየት ለማዳመጥ ዝግጁ ስለሆንኩ መድረኩን ለእናንተ መስጠት እወዳለሁ። ክቡር ጠቅላይ ሚኒስትር፣ ይህን እድል ስላገኘን እንደ አንድ የኪነ ጥበብ ባለሙያ የሙያ ወገኖቼንም ወክዬ የተሰማንን ልባዊ ደስታ ወይም የተሰማኝን ልባዊ ደስታ መግለጽ እፈልጋለሁ። ይሄ ታላቅ እድል ነው። ስለ ኪነ ጥበብ እዚያም በምንወያይበት ሰዓት ይሄ ሙያ አንድ ሐሳብ ያለው ኪነ ጥበብ ሁለት አፍ ያለው ሰይፍ ሳይሆን፣ አንድ አፍ ያለው አንድ አንደበት ያለው ኃይል እንደሆነ በመነጋገር እኛም ከአባቶች ከቀደሙ እናቶች የጥበብ አባቶች የወረስነውን አንድም ስና ለማ አንድም ስና ጠፋ ዛሬ እዚህ ላይ ደርሰናል። ባጠፋ ነው ይቅር የሚል ባለማ ነው ደግሞ እሰይ የሚል ማኅበረሰብ ስላለን እኛ የኪነ ጥበብ ሰዎች እንግዲህ በዛሬው ዕለት ደግሞ ይህን እድል አግኝተን ከእርስዎ ጋር ለመወያየት ደስ ብሎኛል። አንድ ታላቅ የሀገሬ ጸሐፊ ኪነት ተግባሯ መጋረጃዋን ከፍታ ጸዳሏን ማሳየት ነው ይላል። ይህን የተናገረው ታላቁ ጸሐፊ በዓሉ ግርማ ነው። የኪነ ጥበብ ተግባር መጋረጃዋን ከፍታ ጸዳሏን ማሳየት ነው። ይህ ማለት ተግባሯ አንድና አንድ ነው። ጸዳል ብርሃን ነው። ብርሃን ደግሞ በውስጡ ብዙ ኤለመንት አለው። በሌላ ገጽ ላይ ይሄ ጸሐፊ ምን ይላል? በዓሉ ግርማ የኪነት ሰዎች መገንባት ሲያቅታቸው ማፍረስ ይጀምራሉ ይላል። እንግዲህ ዛሬ እዚህ የተሰበሰብነው ሰዎች ጥያቄያችንን ይዘን ስንቀርብ ኪነጥበብ ሁለት አፍ ያላት ሰይፍ ሳትሆን አንድ አፍ ያላት መገንባት ካልቻለች ያ አፏን የሚያፈርሰው ከአንድ አፍ ሁለት መራራም ጣፋጭም ሊወጣ ስለማይችል እኛ የኪነ ጥበብ ሰዎች መጋረጃችንን ከፍተን ጸዳሏን የምናሳይበት ዘመን እንዲሆን ለመኛለሁ። ስለ ጠሩን ስለ ጋበዙ እናመሰግናለን። ጥያቄዎቻችን እናቀርባለን። እንደዚህ ከጫፍ እስከ ጫፍ ያለ የኪነጥበብ ባለሙያ በአንድ ጣራ ስር ተሰብስበን እየመከርን በፍቅር ለእርሶ ያለንን ጥያቄ እንድናቀርብ እድል ላመቻቸልን ለጠቅላይ ሚኒስትር ጽሕፈት ቤት እጅግ አድርገን በጣም አድርገን እናመሰግናለን። እንዲሁም ባለፉት ሶስት ቀናት ከጠቅላይ ሚኒስትር ጽሕፈት ቤት ጋር በመተባበር የኪነጥበብ ሰዎችን ባህሪ ተረድቶ በወግና በማዕረጉ ያስተናገዱንም የባህልን ስፖርት ሚኒስትር በደንብ አድርገን እንድናመሰግን ይፈቀድልን ላለሁ እኔም አቀርበው ያለፉት ሶስት ቀናት በተደረጉ ውይይቶች አንድ ላይ አድርገን በመሰነድ ፍሬ ሀሳቦቹን በንባብ አድርገን አዘጋጅተን ሁሉም ሰው ሀሳብ የሆነውን ሀሳብ ነው። መንግስት በተግባሮቹ ሁሉ ስነ ውበታዊ ርቀትን መገለጫው በማድረጉ ለፈጠራዊ ኢንዱስትሪ መፍትሄ የሚገኝበት ጊዜው አሁን ነው እንድንል አስችሎናል። አሁን የፈጠራ ኢንዱስትሪው ዘመኑ የሰጠውን የቴክኖሎጂ አማራጮች ተጠቅሞ ሌት ተቀን የሚተጉ ወጣትና ነባር ባለሙያዎችን የተስፋ ጉዞ እየተመራ ከፍተኛ የውጭ ምንዛሪ የሚያስገኝ ዘርፍ ሆኗል። የማኅበረሰቡን አንድነት ክብር፣ የሀገርን ሉዓላዊነት የሚያስጠብቅ በዓለም ደረጃ የሚኖረንን የሶፍት ፓወር በመገንባት የሀገርን ሳይኮሎጂካል ሶቨርኒቲ የሚገነባ የሚያስታጥቅ የኢኮኖሚን፣ የስራ ፈጠራን እና የባህል መቅረጽን ከፍተኛ ተጽዕኖ የሚያደርግ ኢንዱስትሪ ነው። ነገር ግን ሀገራችን የፈጠራ ስራ እንቅስቃሴ በመዋቅር ደረጃ በኢንዱስትሪ ስላልተመዘገበ የኢንቨስትመንት ኮድ አልወጣለትም። ይህ ደግሞ ነገሩን በሚገባው ግዝፈት እንዳይተገበር መሰናክል ሆኖብናል ብሎ ቤቱ ያምናል። ስለዚህ የሕግ ማዕቀፍ ማሻሻያ የግብር የሚከፈልበት መንገድ የጉምሩክ ቀረጥ፣ ፈንድ የሚሰባሰብበት መንገድ እንዲዘጋጅ ስንል እንጠይቃለን። የሀገራችን የኪነ ጥበብ ህግ በጊዜው ያልታደሰና በዘመኑ ለህግ መነሻ ተደርገው የተወሰዱት ነጥቦች ከአሁኑ ዘመን ጋር የተለየ መርሆ እንዳላቸው ታሳቢ በማድረግ መዝናኛ ኢንዱስትሪ ከኢምፖርትድ ከሆኑ የመጠጥ የሲጋራ መካከል ከማይበረታቱ ዘርፎች ውስጥ ተመድቦ ቆይቷል። ይህንን ግንዛቤ ውስጥ አስገብቶ ከዘመዶቹ ከቱሪዝም ጋር ተካክሎ የሚበረታቱ የሚል ማዕቀፍ ውስጥ እንዲገባ ስንል እንጠይቃለን። ዓለም አቀፋዊ የሆነው ውድድር እና የኢንዱስትሪ ታዳጊነት በማገናዘብ ባለሙያና ባለሀብቶች ተበረታተው የማያዳግም እድገት ውስጥ እንዲገቡ እንደ ታክስ ሪሊፍ ያሉ የማበረታቻ ስርዓቶች ቢበጅለት የሙያ ዘርፎች የራሳቸውን ባህሪ በመረዳት ተገቢ የሆነ የታክስ አፈጻጸም ስርዓት በጋራ ተወያይተን የምናበጅበትን መንገድ ቢስተካከል የሚል ጥያቄ አለን። የፈጠራ ኢንዱስትሪው መገልገያ እቃዎች ውድ፣ በፍጥነት ተቃያሪ በቴክኖሎጂ እድገት ውስጥ በመሆናቸው ኢንዱስትሪው በዓለም አቀፍ ያለውን ስታንዳርድ መቋቋም ማሸነፍ እና መምራት እስኪችል ድረስ የአቅም ውስንነት እንዳያጋጥመው ከቀረጥ ነፃ አማራጮች ቢደረጉ የፈጠራ ስራ ዋጋ አለው። በተለይ በፋይናንስ ተቋማት አካባቢ ዋጋ ተሰጥቶት የሚታይበት አመለካከት ሊቀየር ይገባል። በራሱ ሀብት ነው ዋጋው የሚተመንበት ስርዓት አበጅቶ ከፋይናንስ ተቋማት ጋር በጋራ የምንሰራበት ማዕቀፍ እንዲበጅ የባህልና የፊልም ፖሊሲዎች ጸድቀዋል። ይሁንና ሌሎች ዘርፎች ፖሊሲ ያልተዘረጋላቸው መሆኑ ተነስቷል በውይይታችን ውስጥ። በመሆኑም ላልተዘጋጀላቸው በጋራ እንዲዘጋጅላቸው ለተዘጋጅላቸው ደግሞ እንዲሁም ተፈጻሚ ያፈጻጸም መንገዱን እንዲደረግ የፈጠራ ስራ የዘመኑን የዲጂታል እና የኤአይ አብዮት ያማከለ ዋነኛ ተግባሩ ከፈጠራ ስራ ጋር የተቆራኘ የዲጂታል ፕላትፎርም ማበልጸጊያ ያስፈልገዋል። ከኤአይ ኢንስቲትዩት ጋራ ከቴሌኮሙኒኬሽን፣ እንዲሁም ከኢንሳ የመሳሰሉ ዲጂታል ላይ በጣም የበለጸጉ ተቋማት ጋራ በጋራ የምንሰራበትን ማዕቀፍ ቢመቻች እነዚህን ነገሮች ተረድተው የነገሩንም ጥልቀት ተረድተው መልካም ምላሽ እንደምናገኝ ተስፋ እናደርጋለን። አመሰግናለሁ። ክቡርነቶ፣ በቅድሚያ መመካከር ከሁሉም ነገር ይበልጣል በሚለው የማይለወጥ ሳቢውና ተግባራዊ ቁርጠኝነት ለኢትዮጵያ ዋልታና ምሰሶ የሆኑ የተለያዩ ሙያ ዘርፎች መኖራቸው ቢታወቅም ሙያችን በሀገርና ሕዝብ ጉዳዮች ላይ የሚኖረው አስፈላጊ ሚና ግንዛቤ ሰጥተው ለመመካከር ስለጋበዙን እንደ ጥበብ ማህበረሰብ ደግሞ ለሁለተኛ ጊዜ የዚህ እድል ተግባራዊ ተጠቃሚዎች ስለሆንን በራሴና በወከሉኝ አንጋፋ እውቅ የጥበብ ባለሙያዎች ስም ምስጋናዬን በሰለጠነው የዓለም ክፍል የጥበብ ታሪክ ውስጥ በተለይም ከአምስተኛው መቶ ክፍለ ዘመን ቅድመ ክርስቶስ ማለት ነው እስከ 15ኛው መቶ ክፍለ ዘመን መካከለኛው ዘመን እንዲሁም ሬኔሳንስ የምንለው 16ኛው እስከ 20ኛው የዘመን አብሮት ክላሲዝም፣ ሮማንቲሲዝም የዘመናዊነት ዋዜማ የምንላቸው ክፍለ ዘመናት ሁሉ በተፈጠረው የጥበብ ታሪክ ውስጥ የነገስታቱ ድጋፍ ለጥበባት እጅግ የላቀ ቦታ የያዘ እና ሀገረ መንግስታቸውን የሚያጸኑበት መንገዳቸው እንደነበር ታሪክ በደንብ ይነግረናል። በዚህም ሳቢያ በዓለም ላይ ከፍተኛ ሀገር ታሪክ አስቀምጦ አልፏል በሚባሉ መሪዎች ጥበብን በውል ተረድተው የተጠቀሙት ናቸው። እርስዎም የጻፏቸው መደመር፣ የመደመር መንገድ፣ የመደመር ትውልድ የተሰኙ ሶስቱ መጻሕፍትን ስንመረምር ጥበብ የተገለጸባቸውን ጉዳዮች ስናስስ ሌሎች ዘርፎችን ሳይቀር ለማስረዳት የሚጠቃቅሷቸውን ምሳሌዎች ስንቃኝ በተለይ የዚህ ውይይት ቅድመ ግብር የነበረው የጉብኝት መርሃ ግብር ላይ ያየናቸው የግንባታ ዲዛይን ስነ ውበታዊ አረዳድ የስነ ጥበባዊ መቅረቢያ ስፍራዎች ልዩ ትኩረት የህዝባዊ ስፍራዎች ለማስፋፋት የተደረገውን ትንግርታዊ የነገ ታሪክ አርማዎችን ስንታዘብ የእርስዎንና የመንግስትዎን ጥበባዊ እይታ አረዳድና አውድ ብሎም ተምኔቶን ትልሞን ለመገንዘብ አያዳግትም። ይህን በማሰብ በማሰላሰል በሙያውና ሙያተኛው ላይ ተግዳሮት የሆኑብንን የጋራ አንኳር ጥያቄዎችን እንደሚከተለው ለማቅረብ እሞክራለሁ። የመጀመሪያው የቅጅና የተዛማጅ መብት ጉዳይ ላይ ነው። እንደሚታወቀው የሰው ልጅ እምቅ የፈጠራ አቅሙን ተጠቅሞ የሚሰራቸው ልዩ ልዩ ጥበባዊ ስራዎች የሚከበሩበት የአእምሮአዊ ንብረት ጥበቃ የሚካሄድበት የቅጅና ተዛማጅ መብቶች ተግባራዊ የሚሆኑበት ሕግጋቶች በአግባቡ ተደንግገዋል። አዋጆቹም እንዲሁ ወጥተዋል የኢትዮጵያ የአእምራዊ ንብረቶች ባለሥልጣንም በጥሩ ሁኔታ ተደራጅቶ ተቋቁሟል። ነገር ግን እንደ ሌሎች የዓለም ሀገራት የሮያሊቲ ክፍያ ስርዓት እስከ ዛሬ ድረስ ተግባራዊ ባለመሆኑ ከእያንዳንዱ ከያንያኑ በአእምራዊ ንብረቱ እንዳይጠቀም ዋናና ወሳኝ ሕጋዊ መሠረት ያለው የሮያሊቲ ክፍያ መመሪያ ጭራሽኑ ከተግባራዊነት ልኩ ተሻግሮ ሀሳቡ በራሱ መደብዘዙ ለብዙ ጠቢባንና ሙያ እድገት እክል ሆኖ ይገኛል። በቅጅና ተዛማጅ መብቶች ሮያሊቲ የክፍያ ስርዓት ላይ የህግ ኢንፎርስመንት ተከናውኖ ወርቅ የገጠመው ተግባራዊ ውጤት የጥበብ ዘርፉ ላይ እንዲሁ እንዲደገም እንጠይቃለን። ሁለተኛ የፌዴራል የሙያ ማህበራት ጉዳይ ነው። በሌላው ዓለም ሀገራት ስንመለከት አንድ የሙዚቀኞች ማህበር፣ አንድ የተዋንያን ማህበር፣ አንድ የሰዓሊዎች ማህበር ራይተር ጊልድስ ዲሬክተር ጊልድስ ፔንቲንግ ጊልድስ ነው የሚባሉት፣ በሌሎች አለማት ማለት ነው። በመላው ሀገራችን እና እነዚህም በመላው ሀገራቸው ቅርንጫፍ ጽፈት ቤቶች እያቋቋሙ የሙያቸውንና የሙያተኞቻቸውን መብትና ጥቅም ያስከብራሉ። የእኛ ሀገር ልምምድና የአደረጃጀት መንገድ ከእንዲህ አይነቱ ልምድ እጅግ የተለየ ሆኖ እናገኘዋለን። ከሙያም ወጥተው በእድሜ በፆታ የመሳሰሉት ምክንያቶችን የተለያዩ የሙዚቀኞች ማህበር፣ የተለያዩ የተዋንያን ማህበረት የተለያዩ የሰዓሊያን ማህበራት የፊልም ሰሪዎች ማህበር እና የፊልም ፕሮዲዩሰሮች ማህበር በሚል ሳይቀር እየተለያየ በአንድ ዘርፍ ሁለት ሶስት ማህበር ተመስርቷል። ይኸውም ጠንካራ የጥበብ ሙያተኞችና ሙያዊ ማህበራት እንዳይኖሩ አድርጓል። ለዚህ ዋና ምክንያቱ የሙያ ማህበራትን ለመደገፍና ለማስተዳደር የወጣው መመሪያ ለምዝገባ የሚያስፈልግ የአባላት ቁጥር መስፈት ቁጥራቸው አምስት እና ከዚያ በላይ የሙያተኞች ሰርትፍኬት እስካቀረበ ድረስ ማህበር እንዲመሰርት አዋጁ መፍቀዱ መቻሉ ተጠቃሽ ችግር ነው። በዚህም የተነሳ ፌዴራል ላይ ተንጠልጥለው ታችኛውን እርከን ያላካተቱ ተግባርና ኃላፊነታቸው በአግባቡ መወጣት የሚቸግራቸው የመወከል ተጠየቅ በብዛት የሚቀርብባቸው ቋሚ የሚመስሉ ተመሳሳይ አመራሮች የሚታዩባቸው በርካታ ማህበራት አሉ። ለሙያውም ሆነ ለሙያተኛው ሲባል ክትትልና ቁጥጥር የሚደረግበት ስርዓት ጠበቅ ብሎ ቢጠናከር ለተሻለ አደረጃጀታዊና ስብስባዊ ባህል ይፈጠር ዘንድ ጠንካራ ድምጸት ያላቸው የጥበብ ማህበራት ይከሰቱ ዘንድ የሙያ ማህበራትን ለመደገፍና ለማስተዳደር የወጣው መመሪያ ታይቶና ተሻሽሎ እንዲተገበር የጥበብ ቤተሰቡ ይጠይቃል። ችግሩ በእኛ ብቻ ሳይሆን በሌሎች የሙያ ማህበራትም ሊከሰት እንደሚችል በሰፊው መገመት ይቻላል። ሶስተኛው በተገነቡና ሊገነቡ የሚታሰቡ ጥበባዊ ስፍራዎችን በተመለከተ ጥበብ በሕይወታችን ላይ ውበትንና የኑሮ ትርጉምን በስፋት ይጨምራል። ይህም ለከፍተኛ የህይወት ኑሮ ደረጃ መሻሻል በእጅጉ አስተዋጽኦ ያደርጋል። ይህን ግምት ያደረገ በአዳዲሶቹ ፕሮጀክት ውስጥ ውብ የጥበብ መድረኮችን ይሁነኝ ተብሎ ታስቦ በመሰራቱ በወዳጅነት ፓርክ፣ አድዋ መታሰቢያ ሙዚየም፣ በምጦጦ ፓርክ፣ ኮይሻ፣ ጎርጎራ፣ ሃላላ ኬላ ወዘተ በእነዚህ ሁሉ ለተደረገው ትኩረት የጥበብ ባለሙያው በሙሉ በእጅጉ እንኮራለን፣ ምስጋናም እናቀርባለን። ከትናንት ጉብኝታችንም እንደተረዳነው ታሪክ ሲጠበቅ፣ ጥበብ ሲከበር፣ ለጥበብ ተብሎ ሰፋፊ መሠረተ ልማት ሲሰራ፣ የጥበብ ማዕከል የሆነውም የሰው ልጅ ክብር ሲሰጠው ተመልክተናል። በእነዚህ ፕሮጀክቶች የጥበብ ስራዎቻችን ለማቅረብ በእጅጉም ተነሳስተናል። ውብ ነው የተሰሩት የመቅረቢያ ስፍራዎች፣ እንጠቀምባቸው ዘንድ ግልጽ ስርዓት ቢበጅላቸው። አብዛኞቹ የቤት ውጭ ትርኢት ማቅረቢያ ስፍራዎች በመሆናቸው የቤት ውስጥ ትርኢትን በተለይ በመላ ሀገራችን በወጉ ያላጣጣም ነው። በመሆኑ ዘመነኛ መድረኮች፣ የስዕል ጋሌሪዎች፣ የፊልም ማሳያ ስፍራዎች፣ የኮንሰርት ማቅረቢያ ስፍራዎች የመሳሰሉትን በክልሎችና ከተማ አስተዳደሮች ታቅዶ ቢሰራበት። በተለይ የሚቸግረንና የጎደለን ነገር የሙያ ዝንባሌ መለያ ማበልጸጊያና ማሳደጊያ ሴንተሮች በክልሎችና ከተማ አስተዳደሮች ቢቋቋሙ ለሕዝባዊ ስፍራነት የተቋቋሙ ለስብሰባና መሰል ድርጅቶች ባይውሉ የሁለቱም ፕሮቶኮሎች በእጅጉ ስለሚለያዩ ማለት ነው። የሀገርን የጥበብ አቅጣጫና ጥበብ የሚያድግበትን መንገድ በትክክል ለመትለም የሚያስችል የማስጊያ መንገዶችንም የሚያመላክት ሀገራዊ የጥበብ ፖሊሲ በሀገር ደረጃ ለመኖሩ የጥበቡን አካሄድና የሚያድግበት ስልት ተገዳድሮታል። ከዚህም በላይ ጥበበኛ ሆነ መንግስት ሚናቸውን አውቀው ድርሻቸውን እንዳይወጡ እንቅፋት ይሆናል። ስለሆነም ብሔራዊ የጥበብ ፖሊሲ እጅግ አስፈላጊ መሆኑ ታምኖበት ተግባራዊ ምላሽ ይሰጠን ዘንድ እጅግ በአክብሮት እንጠይቃለን። አመሰግናለሁ። ላለፉት ዓመታት መንግስት የተመረጡ ፕሮጀክቶችን እድል በማመቻቸት ለትውልድ የሚተላለፉ ለሀገር ታሪክ የሚሰሩ እንደ ሰርከስ ሴንተር፣ በአፍሪካ የመጀመሪያ የሆነው የሰርከስ ማሳያና ማሰልጠኛ ማዕከል ሴንት ጆርጅ ጋለሪ፣ በአይነቱ የተለየና ዞማ መንደርን የመሳሰሉት በጥቂቱ የሚጠቀሱ ናቸው። ለዚህም መንግሥት ለጥበብ ትኩረት መስጠቱን ያመላክታል። ለዚህም ደግሞ ትልቅ ምስጋና ይገባቸዋል። ላለፉት ሶስት ቀናቶች ከተለያዩ የሀገራችን ክፍሎች የመጡ ባለሙያዎች እርስ በራሳችን በመተዋወቅና በመማማር በተለያዩ ቦታዎች በመዘዋወር እና በመጎብኘት ትልቅ እውቀትን ያገኘን ሲሆን ትልቅ ኩራትም ተሰምቶናል። ይህንን እድል ላመቻቸው መንግስትና ለባህልና ስፖርት ሚኒስቴር ልባዊ ምስጋና እናቀርባለን። ሀገራችን ኢትዮጵያ በብዝሃነት የሚታይባት ውብ ባህልና ጥበብ ያላት ሀገር ናት። ይህች ታላቅ ሀገር ዓለም አቀፍ የኪነ ጥበብ መዳረሻ እንድትሆን ደረጃውን የጠበቁ ሀገራዊ፣ አህጉራዊና ዓለም አቀፋዊ ይዘት ያላቸው ኮንሰርቶች፣ ፌስቲቫሎች፣ አውደራዮች፣ የጥበብና የእደ ጥበብ ዝግጅቶችን በማቅረብና በሰፊው ቀደም ብሎ በማስተዋወቅ አለም አቀፍ ተደራሽነት ባለው መልኩ የሀገራችንን ገጽታ ከመቀየር አልፎ ሌሎች ተያያዥ ሴክተሮችን የሚያነቃቃ በኢትዮጵያ ኢኮኖሚ ግንባታ ላይ ትልቅ አስተዋጽኦ ያደርጋል። ለዚህም ትልልቅ ፌስቲቫሎች ማየት ይቻላል። ለምሳሌ ወማድ የሙዚቃ ፌስቲቫል እንግሊዝ ሀገር የሚገኘው ከ600 ሺህ በላይ የውጭ ሀገር ዜጎች አቴንድ የሚያደርጉት አደላይድ ኢንተርናሽናል ሰርከስ ፌስቲቫል አውስትራሊያ ላይ የሚገኘው ነው። ከ740 ሺህ በላይ ከተለያዩ ሀገሮች ሄደው ይጎበኙታል። ኤደንብራ ኢንተርናሽናል ሰርከስ ፌስቲቫል እስኮትላንድ የሚገኘው ነው። እሱ ደግሞ ከአራት ሚሊዮን በላይ ከውጭ ሀገር እየተጓዙ የሚያዩት ፌስቲቫሎች አሉ። ይህንንም መንግስት ሀሳቡን እንዲያበረታታ ስንል እንጠይቃለን። ቴንክዩ። ክቡር ጠቅላይ ሚኒስትር በጥበብ ጉዳይ ከባለሙያ ጋር ለመወያየት በመፍቀዶ ከፍተኛ ምስጋና እናቀርባለን። ሁለት ሀሳቦች ወይም ጥያቄዎች አሉኝ። አንደኛው የክዋኔና እይታ ጥበባት ትምህርት በተመለከተ ነው። በአሁኑ ወቅት ከአንደኛ እስከ 12ኛ ክፍል በመሰጠት ላይ ያለው performing or visual arts የክዋኔ ና የክዋኔና የእይታ ጥበባት ትምህርት በወደፊቷ ኢትዮጵያ ጥበብ አድማስና የትውልድ ቀረጻ ላይ የሚያደርገው አስተዋጽኦ እጅግ ከፍተኛ ነው። ኪነ ጥበብን መማር ለኪነ ጥበቡ ብቻ ሳይሆን ሌላውንም ትምህርት ለመማር አእምሮ ከፋጭ ብሩ መሰረትን የሚጥል ነው። ሆኖም ግን እነዚህ የጥበብ ዘርፎች የሚያስተምሩ መምህራን በሙያው ላይ የሰለጠኑ ባለመሆናቸው ይህንን ውስንነት ተመልክቶ በሙያው ላይ ብቃት ያላቸውን መምህራን እንዲመድብልን እንጠይቃለን። ሁለተኛው ሀገርን ለመለወጥ የህዝብ አእምሮ መቀረጽ፣ መለወጥ እና ማደግ ይኖርበታል። ይህን ለማድረግ ደግሞ ኪነ ጥበብ የሚጫወተው ሚና እጅግ የላቀ ነው። ኪነ ጥበብ ስንል በውበት የተከሸኑ የፈጠራ ጥበቦች ናቸው። ቲያትርና ፊልም፣ ሙዚቃና ውዝዋዜ፣ ስዕልና ቅርጻቅርጽ፣ ስነ ጽሑፍና ዕደ ጥበባት እንዲሁም ሰርከስና ስነ ህንፃን ያጠቃለለ ፈጣሪ ከፈጠራ ሁለንትናው ፈጣሪ ለሆኑ የእሱ ፍጡራን የሰጠው ጸጋ ነው። ይህ ጸጋ ብቻውን ጥበብ መሆን አይችልም። የባለሙያውን የዕለት ዕለት ትጋት፣ የሙያ ስነ ምግባር ከትግስት ጋር ሊያዳብረው ይገባል። ከዚህ በተጨማሪ ዛሬ ካልንበት የአርቲፊሻል ኢንቴሊጀንስ ዘመን ከወቅቱ ጋር አብሮ ለማዘመንና ዓለም አቀፍ ብቃት ያለው ኪነ ጥበብ ለማቅረብ እንዲቻል ተከታታይ የሆኑ የሙያ ስልጠና አስፈላጊ ነው። በየደረጃ ያሉ የጥበብ አቀንቃኝ ጀማሪ ህፃናት፣ ወጣቶች፣ አማተርና ፕሮፌሽናል ባለሙያዎች የአጫጭር ጊዜ የልዕቀት ስልጠና ወርክሾፕ ቢሰጥ ሙያውንና ባለሙያውን ወደ ላቀ ደረጃ ያሸጋግረዋል። ይህንን ለማድረግ ደግሞ የማሰልጠኛ ተቋም እጅግ አስፈላጊ በመሆኑ ይህንን መንግስት ያሟላለን ዘንድ በትህትና እንጠይቃለን። አመሰግናለሁ። እኔ በግሌ እርሶን በዚህ ወቅት ያውም በዚህ ሰዓት ምንም ባልሎት ምንም ባልጠይቆት እንዲሁ በዚህ አስቸጋሪ ሁኔታ ያውም በአጭር ጊዜ ላከናወኑት ተግባር ላሳዩን ብርሃንና ለሰጡን ተስፋ ብቻ አመስግኞት ለመጪውም እግዚአብሔር ጉልበት እንዲሆነው መልካም ምኞቴን በመግለጽ ሀሳቤን ብቋጭ ደስ ባለኝ። ነገር ግን ልፋቶን ድካሞንና ስራውን ሙሉ ያደርጋሉ ብለን ካሰብናት ውይይት አንድ ሁለት ሀሳቦችን አጠር አድርጌ አቀርባለሁ። የመጀመሪያው ሀሳብ መጤ ባህልን ስለ መከላከል ይላል። የሀገራችን ወጣቶች ወይም ትውልዱ ሙሉ በሙሉ በሚባል ደረጃ በባህር ማዶ ዜማዎች ሙዚቃና የሙዚቃ መሳሪያዎች ልባቸው ሸፍቷል። የሀገር ውስጥ ሙዚቃና የሙዚቃ መሳሪያ ስልተ ምቶችን ችላ ብለዋል። እንደውም ከንፈጠራቸው የተረሱ ያሉ የባህል ጨዋታዎችና የሙዚቃ ስልቶች እንዲሁም የሙዚቃ መሳሪያዎች ጥቂት የሚባሉ አይደሉም። ለምሳሌ እኔ የመጣሁበት አካባቢ ላይ እጅግ ተወዳጅና መሳጭ ጨዋታዎች አሉ። በሰርግ፣ በለቅሶና በእርቅ ወቅት የሚዘወተሩ ዜማዎች። ባለም ላይ ረጅም የሙዚቃ መሳሪያ የሚገኘውም እዚሁ እኔ ከመጣሁበት አካባቢ በወላይታ፣ ዳውሮና ኮንታ ሆኖ ሳለ ድንኪያ ወይም ጫቻ ዛያ ተብሎም ይጠራል። ሆኖም ግን ከላይ በተገለጹ ችግሮች ምክንያት እየተረሱና እየጠፉ የሚገኙ በመሆናቸው የጥበብና ብዝሃ ባህል ለሀገር እድገትና ለውጥ ብሎም ለፖለቲካዊ ዳራ ያለው ሚና ቀላል ስላልሆነ መንግስት ይህም በመገንዘብ ትውልዱን ከመጤ ባህል ለመከላከል ምቹ ሁኔታ ይፍጠር ከጥበብ ቤተሰብ ጎን በመቆም ጭምር ይህን ቱባ ባህላችንን ይዘን ዓለምን በመዞር በእርስዎ አመቻችነት ቻይና ላይ የነበረውን ልምድ ልውውጥ አይነት ተግባራትን በማዘውተር የጥበብ ስራችንን ለባህር ማዶ ሀገራት የማሳየት ልምድን በመቅሰም የሀገር በቀል ቱባ እውቀቶችን የማበረታታት ስራ መሰራት አለበት እንላለን። ሁለተኛው ሀሳብ ካውንስል ስለ ማቋቋም ባህለ ስሪተ መሰረታችንን ምንጭ ያደረገ የእውነተኛ አገልጋይ የጥበብ ውጤቶች ለሰብአዊ ብልጽግና አገልግሎት ለሚሰጡ የመንግስትም ሆነ የግል የጥበብ ተቋማት ግለሰቦችና ቡድኖችን የሚያበረታታ በትምህርትና ስልጠና፣ በሀብትና በቁሳቁስ የሚያበረታታ ስርዓት ለመገንባት የሚያስችል ተቋማዊ መፍትሄን መስጠት ያስፈልጋል። በጥናትና ምርምር የሚሰሩ ለኅብረ ብሔራዊ ሀገራዊ አንድነት የሚተጉ የጋራ ማንነትን ለመገንባት ለሚደክሙ፣ ለራስ ባህል ክብር ለሚሰጡ፣ ለሀገራዊ እድገት ለሚታትሩ የጥበብ ተቋማት፣ ቡድኖች፣ ግለሰቦችና ስራዎቻቸው እውቅና የሚያገኙበት ስራዎቻቸው ተደራሽ የሚሆኑበትን መንገድ የሚያመቻች መንግስትና የጥበብ ማኅበረሰቡ በጋራ የሚመክርበት ብሔራዊ የጥበባት ምክር ቤት ወይም ካውንስል፣ የፖሊሲ የጥናት ግብዓት፣ የዘርፉን ሁለንተና በጥናትና ምርምር የሚያጠና የጥበብ አካዳሚ ተቋም ወይም ኮሚሽን ማቋቋም ያስፈልጋል። ለዚህም ሚኒስቴር መስሪያ ቤቱና የጥበብ ባለሙያዎች በጋራ እውን እንዲሆን ለማድረግ መንግስት የማይተካ ሚና አለውና ክቡርነቶ፣ በዚህ ጉዳይ ላይ ሀሳቡን ቢያጋሩን። አመሰግናለሁ። ክቡር ጠቅላይ ሚኒስትራችን አበባ ተወባ በልጽጋ ባየናት ስንል የምንመኛትን ኢትዮጵያን በዘርፈ ብዙ ልማት መስኮች ስላሳዩን ለተሰሩ ስራዎች እጅግ አግራሞትና አድናቆት አለኝ። ይህን ለመናገር ምንም ሌላ ነገር ሳያስፈልግ ጤናማ መሆን ብቻ በቂ ነው። እናም ሁሌም ከጎናወት ነን። ለዘመናት የከረምንበት ትርክት እንዳላግባባን እና አሁን እየታዩ ያሉ ችግሮች ሁሉ እንደፈጠረብን የለውጡ መንግስት በሚገባ አስገዝቦናል። የተበላሸውን ትርክት በምናብ ከቀረጹ ማህበራዊ ጉዳዮች አንዱ ጥበብ ነው። ወደ ተስተካክለውና ሁላችንም ወደሚያካትተው ትርክትም የሚወስደን ራሱ ጥበብ ነው። ስለሆነም በዛሬው እና በነገው መካከል አስተሳሳሪ መግባቢያ መንገዶችን ለመትለም የመተሳሰሪያ ውሎችን ለመፈለግ ለማግኘትም ብሎም ለመፍጠር ብሔራዊ ክብርን ለማስጠበቅ የሚሰሩ የጥበብ ስራዎችን የገበያ ስራ ባለመሆናቸው የፋይናንስና የግብዓት ችግሮች ያጋጥማቸዋል። እንዲህ ያሉ ከፍ ያሉ ዋጋ የሚሰጣቸውን ሀገራዊ የጥበብ ስራዎችን የሚያተጋ በፋይናንስ የሚደግፍ እውቅና የሚሰጥና ተደራሽ የሚያደርግ አሰራር የምትፈጥርበት መንገድ ይመቻ ይችላል። አመሰግናለሁ። እርሶ በጣም ብዙ ስራ ሰርተዋል። በሰባት አመት ውስጥ ከሰባ ዓመት በላይ የሚበልጥ የልማት ስራ ተሰርቷል። ይሄ የሚካድ አይደለም፣ እኛም አይተናል። ከሁሉ ነገር ግን በግሌም በጣም አፕሪሽት የማደርገው ኢትዮጵያ በሃምሳ ዓመት ውስጥ ሊኖራት ስለሚችል ህልም ኢትዮጵያ የኢትዮጵያ ህልም ብለው እስታብሊሽ ያደረጉት ነገር በጣም በጣም የሚደነቅና ለትውልድም የሚቀመጥ ነው። አሜሪካ ድሪም ባላት ራሻ ድሪም እንዳላት ቻይና ድሪም እንዳላት ኢትዮጵያም የራሷ ድሪም እንዲኖራት ላደረጉት ነገር በእውነት ትውልድ እይክፈሎት ነው የምለው። በተለይ ባለፉት 50ና 60 ዓመታት ውስጥ ለውጥ እንቅጣችን ለብዙ ነገር መፈራረስና መውደቅ አንዱና መሰረታዊ ነገር ድሪም ህልም ማጣታችን ነው ከዛም አልፎ የአድዋ የመሰለ ህልማችንን ለዓለም ያሳየን የሶስት ሺህ ዘመን ህልም ያለን ሰዎች ከውጭ አገር ነበር ህልም እንደ ሸቀጥ የምናስመጣው።